አምቴኔስ ጥሎ ውድ ቻናል ቤተሰብ ተከታታዮች አሁን የወጣ ትኩስ መረጃዎች አሉ። እርምጃ ተወስዷል። በአንፃሩ ደግሞ መንግስት ያቀርበላቸውን የሰላም አማራጭ የተጠቀሙ አሉ። እነዚህን ጉዳዮች በአጽንኦት እንዳስሳለን። ቤተሰብ የሆናችሁ ላይክ በማርክ ተጀምር ዞን በአክብሮት እንጠይቃለን። ሌላኛው መረጃችን ጄኔራል ታደሰ ወረደስ መግለጫ ሰጡ የሚባል ነገር አለ። እሱንም የምናየው የሆነ ጌታቸው ረዳ ወደ ወልቃይት አቅንተዋን ያቀኑበት አንድምታ ምን ነበር፣ እነዚህ ሁሉ እናያለን። ወደ ቀዳሚ ወደ አረግነው መረጃችን ቀጥታ የምናቀና ይሆነ ማለት ነው። የሜጀር ጄኔራል ከፍ ያለው ደሴ ብርጌድ አሁን የተሰየመለት በሱ አባልነት የሚያገለግል የነበረውን ከኤርትራ የታጠቀው መሳሪያ ሳይጠቀምበት ሕግ ማስከበር ዘመቻ በተወሰደው ተሸኝቷን። እንዲህ የምንመለከተው ለጋ ታዳጊ ወጣት እንደውም ከቲሸርቱ ላይ የሜጀር ጀኔራል ከፍ ያለው ደሴ ብርጌድ ነው የሚለው እንደውም አክሎ ከላይ ደግሞ እኔ ሙች አማራን አድናለው የሚል ቲሸርት የለበሰው ቲሸርቱ ጋር ማለት ነው። ይህ ወጣት እንግዲህ በጎንደር ላይ የከፍ ያለው ደሴ ብርጌድ በስሙ የተሰየመለት እሱን በተራው ተከትሏል ማለት ነው። ከፍ ያለው ደሴ ያዜጋ እናንሳ ማነው የሸኘው? ማነው እርምጃ ሲወሰድበት የራሱ ነጻ አውጪ ያለው ደግሞ በራሱ ብርጌድ ሲሰየሙ ይገርምኛል። እኔ ሙቻ አማራ ነፃ አወጣለሁ ከፍ ያሉ ደሴ የሞተ እኮ በመከላከያ አይደለም፣ በራሱ ነፃ እናወጣለን ባሉ ወገኖች ነው የሞተው። እና ይህ መረጃ በጣም ነው የሚገርመው። በጣም በጣም ነው የሚገርመው። የራሱ ብርጌድ ሰየሙለት። የሰየሙለት ደግሞ ራሳቸውን የሸኙት ከፍ ያሉ ደሴን። ስለዚህ አሳፋሪ እራስ በራሱ የሚጫወቱት ቁማርን የሚያመላክት ጉዳይ ነው። ያም ይሁን ይህ እሱ ጉዳይ እንግዲህ በራሳቸው መጨረሻ ይማሩበታል። ከጦርነት ትርፍ እንደሌለው ይማሩበታል። መንግስትም የሰላም አማራጭ ክፍት አድርጓል፣ በአሻፈሪ ባሉ ላይ እርምጃውን አጠናክሮ እየወሰደ ይገኛል። እሺ ጊዜ ሺህ ቢንፈራገጡ ማንኛውም ጽንፍ ዞ የሚንቀሳቀስ አራት ኪሎ አይታሰብም። ወደ ማንኛውም የደንበጫ ሰላም አማራጭ የተቀበሉ አሉ። በጎጃም አሉ ጎጃም ደንበጫ ከተማ ሳሙኤል አወቀና ታደሰ ሰውነት መንግስት ያቀርብላቸው የሰላም ጥሪ ተቀብለው ገብተዋል። ሳሙኤል አወቀ ብሬን ተኳሽነት ሲያገለግል የነበረ ነው በፋኑ ውስጥ እያለ፣ እንዲሁም ታደሰ ሰውነት ደግሞ አርቢጂ የረዳትነት ሲያገለግል የነበረ ነው። እነዚህ ሁለት ወንድሞች በተመስጊን ብርጌድ አራተኛ ሻለቃ አባልነት የነበሩ ናቸው። መንግስት ያቀርበላቸውን የሰላም አማራጭ ተጠቅመው በታን ገብተዋል። እናመሰግናለን። ሌላኛው መረጃችን አምባው ዘገየ የሚባለውም እርምጃ ተሰጦት ተሰናብቷል። የሰላምና አማራጭ ከሌሎች ያልተማረው ይህም በተረው ደርሶታ ማለት ነው። በአዊ ብሔረሰብ ዞን ሲንቀሳቀስ የነበረ በፋኑነት በህገ ማስከበር ዘመቻ መንግስት በወሰደው አጠናክሮ እንደተሰናበተ እስከ መጨረሻ ወደ አፈርነት እንደተቀላቀለ እንግዲህ መረጃው ወጣ ማለት ነው። ስለዚህ ቀሪ ወንድሞች ህይወታችሁን አታሳጥሩ። ሲቀጥል ደግሞ የአካባቢው ሰላም እንዲረጋገጥ የመንግስት ሰላም አማራጭ ብትቀላቀሉ ይጠቅማችኋል። ትምህርት ቤት የተዘጋ ተማሪዎች ከትምህርት ገብታቸው የተፈናቀለ በእናንተ ምክንያት መሆን ቆም ብላችሁ ብታስቡ ይጠቅማችኋል ማለት ነው። በጦርነት የምታተርፉት የለም። መንግስት አለቀለት ፈረሰ፣ ሶሻል ሚዲያ ብቻ ነው የምንመለከተው። እዚህ ጋር የዝንብትላንድ እንስትፋኖ እዚህ ጋር ላስታውሳችሁ ሰሞኑ እንግዲህ ፋኒት እርምጃ እንተወሰበት እናሰውሳለን። እቺ አሁን የምንመለከት ፋኑ መደስ ወይም ደግሞ ፋኑ ባሪቺ ይሏታን ትግሉ እንደጀመረ ጀምሮ አብራ ተቀላቀለች ይሏታል እና በሶሻል ሚዲያ የተቀባበሏት ነበር። እርምጃ ሲወሰድበት ደግሞ ልክ እንደ ፋኒት መጮህኙ ነው። ስለዚህ እንደዚህ እያላችሁ ከማሞካሸት ብትቆጠቡና ልክ ወደ ሰላም ቢመለሱ ይጠቅማል። ምንም ያህል ቢንፈራግጥ አንድ ጥይት ብቻ ምትበቃ ለዚህ ደግሞ ከመሆኑ በፊት ሰላም ይቅደም፣ ልዩነትን በመነጋገር ይፈታ። ዓለም በሰለጠነበት ዘመን የትናንትን ወደ ኋላ ተመለሰው ማሰቡ አይጠቅምም። ሌላኛው ጉዳይ ጀነራል ታደሰ ወረደ የስር ማዘዣ ወጧን የሚል መረጃ ይሁን እሱ እውነቱን ውሸት ይሁን ማሳማኝ መረጃ የለም። ነገር ግን ሰዎች በስፋት እየተቀባብሉ ስላየው ምናልባት ሀሳቡን ለማጋራት ያክል ነው። ጀነራል ታደሰ ወረደ እንደውም ሲታማበትም በሁላችንም ስንመለከተው የነበረ ከነ ደብረ ጽዮን ጋር አብሮ ሲሰራ አምሳኛ ዓመትን የህዋትን ምስረታ ሲያከብር የነበረ ሰው ነው። ስለዚህ በነ ደብረ ጽዮን በፈተለ ወርቅና አማኑኤል አሰፋ ላይ የስር ማዘዣ አወጧን የሚል መረጃ እየን። ስለዚህ እነዚህ ሰዎች ጋር ሆኖ የህዋትን አምሳኛ ዓመት ያከበረ ሰው እንዴት እነዚህን ማዘዣ ሊያወጣ ይችላል? ቢሆን ሰየው ነው። ለትግራዋያን ነጻነትና ሰላም እንዲረጋገጥ የህወሓት አከርካሪና ክንፍ መሰበር አስፈላጊ ነው። ስለዚህ ይህን ካደረገ ሰየው ነው። ለትግራይ አሪፍ እየሆነን ይመጣው። ጦርነት ሳይደረግ ባጭሩ ህወሓት ይወግዳ ማለት ነው። እንደውም የትግራይ ህዝብና ህዝብ አምርሮ የሚጠላው ነው። አሁን ዋጋ ያስከፈለውን ህወሓትን እንዲወግድ ይፈልጋል። ይህን ደግሞ አብሮ ከሰራ አሪፍ ይሆና ማለት ነው። ከሆነ አሪፍ ነው። ካልሆነ ደግሞ ያው መወገዱ አይቀርም፣ ምክንያቱም ህዝቡ አመሮ እየታገለው ስለሚገኝ ማለት ነው። እዚህ ጋር የይዘን ጠቅላይ ሚኒስትር ዶክተር አብይ አመንጪነት የገጠር ኮሪደር ልማት በተለይ አሁን በእጅጉ በዘመኑ የደረሰበትን ዘምኖ የሚታየው የገጠር ኮሊደር በእጅጉ የሚመሰገንበት ጉዳይ ነው። በተለይ ለአርሶ አደሩ መፍትሄ የሆነው የገጠር ኮሊደር እሳቤ በኢኮኖሚ ዋርካ የሆነው አርሶ አድር ትላንትና ኑሮ ምቹ አልነበረም ይላሉ የማዕከላዊ ኢትዮጵያ ክልል ሀላባ ዞን ነዋሪዎች። በጠቅላይ ሚኒስትር ዶክተር አቢይ አመራርን ሰጭን የተጀመረው የገጠር ኮሊደር ልማት ለአርሶ አደሩ ያልተመቼ ኑሮ ዘይቤ በመቀየር በጎ ውጤት አምጥተዋል ሲሉም ይገልጻሉ። በተለይም መልካም ምድራዊ የተነሳ ለጎርፍ ተጋላጭ የነበረው በዞኑ የምትገኘው ሰንቢጣ ቀበሌ አሁን ላይ ልማቷ ተቋዳጅ ስለመሆኗም የአካባቢ ነዋሪዎች ተናግረዋል። በተለይ ይህ የገጠር ኮሊደር በአካባቢው ማህበረሰብ የተለመደውን የሳርቤት ሞዴል መነሻ በማድረግ የተገነባ መሆኑም ገልጸዋል። በዘመናዊ የኑሮ ዘይ ቤት ተገንዝቦ የሚሰራው የአካባቢ አርሶ አደር ምርትና ምርታማነትን ምቹ የሆነ የአየር ጠባይ እና የአካባቢ መልካም ምድር ተጠቅሞ ከቀደመው በበለጠ ተጠቃሚ መሆኑንም የሃላባ ዞን ነዋሪዎች ገልጸዋል። የሃላባዎች እንግዲህ የገጠር ኮሪደል ሞዴልን በማድረግ ጠሊምስ ዶክተር አቢይ አንድ ብሎ ጀምሯል። ስለዚህ አዚጋር በዋነኛነት ችን ደግሜ ማንሳት ያስፈለገበት በተለይ የገጠር አርሶ አደሮችን ኒዘርላንድ ስንመለከት እጅጉን እንቀናለን። እጅጉን ሜቢ ኒዘርላንድ የገጠር አርሶ አደሮችን ተመልክታችሁ ከሆነ የኖራቸው ዘይቤ ያን ሞዴል ዶክተር አብይ ገጠር ላይ መጀመሩ በእጅጉኑ የሚበረታታና እጅጉን የገጠር ኑሮን የሚያዘምንና እንዲሁም የገጠር ላይፍን የሚስብ ነው። ስለዚህ ይህን ደግሞ የተሞከር ሁላችን ለጥይት መግዣ ጠበንጃ መግዣ ከምትልኩ ልክ ይህን ሞዴል ብንከተል ይጠቅማል። ከዚህ ጋር የምትመለከቱት መራዊ ከተማ ከጎኑ ላይ ቆጋ ፕሮጀክት አለ። በእጅጉ ለምና ምቹ ቦታ አየር ንብረት ያለው አሁን እነ ዘመን አካባቢ ነው። ይህን የጦር ሜዳ አድርገውታል። ይህን የገጠር ኮሌደር ብታደርገው ምን ያህል ይዘምናል። እጅግ ትርፍ አምራች ከሚባለው አካባቢ ሰሜን ሜጫ መራዊ ቆጋ ፕሮጀክት ያለበት በአመት ሁለት ሶስት የማምረት የሚችል ተስማሚ የአየር ንብረት ያለበት ለም አረንጓዴ የሆኑ ቦታ ነው። ከዚህ ጋር አየሽ ማንሳት ስላስፈለገ ነው። አሁን አላባ የገጠር ኮሊደር ተጀምሯል። መራዊ ይሄ የሚገኘው ነዘመነ ነጻ እናውጣል። ይህም ቢያለሙ ምን አለ? ይህም ቢጠቀሙ ምን አለ? ጠማማ አእምሮ ለክፉ አእምሮ ከመጠቀም ስለዚህ፣ እንንቃ፣ እንንቃ የጦርነት ፋሽን አይደለም። አርበኛ አያስብልም። አርበኛ ማለት የሚሰራና ሀገር የሚለውጥ ነው። አርበኛ ይሄ ያለፈበት ፋሽን አታስረዱን። በዋነኝነት ሁለቱን አየይዥ ስለ ገጠር ኮሪደር ማንሳት ያስፈለገው ችቅ ቀጠና ስለ ማቃት ነው። ሰሜን ሜጫ እነ ዘመን መሪነን የሚሉት ጠማማ አስተሳሰብ ያላቸው አካባቢው የአየር ንብረቱ ፕሮጀክቱ ያለው ከዚ አካባቢ፣ ይሄ ቆጋ ፕሮጀክት ነው የሚባለው እጅግ ዘመናዊ የሆነ ፍሪጅ ፓክድ ያደጋን ኤክስፖርት ያደርጋል። ቀጥታ ከስፓክድ ይሆናሉ ኤክስፖርት የሚደረግ ያን ፍሪጅ አውቶማቲካል አውድመውታል። እጅግ እጅግ እጅግ እኔ እንደ ራሴ እንደ ግለሰብ የራሴ እስኪ መስለኝ ድረስ በጣም የሚቆጨኝ ይህ ጥቅም ውጭ አድርገውታ የአርሶ አደሩ ኢኮኖሚ ወደ ኋላ ጎትተውታል። ቀጥታ አርሶ አደሩ ያስረክባል፣ ቀጥታ ኤክስፖርት ይደረጋል። ምክንያቱም ፕሮጀክት ነው፣ መስኖ ልማት አለ። በጣም የሚገርም ነበር። እነዚህ ናቸው የአማራ ህልውና ጉዳይ የሚሉን። ስለዚህ ችሉ ንቁ፣ ጦርነት እንዲቆም ወደ ሰላም ፊታችን እናዙር። በሌላ መረጃ እስክንገናኝ መልካም ቆይታ እንዲሆንላችሁ ከዱ ተመኘው።